ጉባ ላፍቶ ወረዳ የሬድዮ ፕሮግራም ነው። ሰላም ጤና ይስጥልን። የጉባ ላፍቶ ወረዳ የሬድዮ ፕሮግራም አድማጫችን፣ እንደምንሰነበታችሁ። የሳምንቱን ዜና ይዘን ቀርበናል። አብራችን ሁኑ። ሰው ተኮር የበጎ ፍቃድ ተግባሮች ተጠናክረው እንደሚቀጥሉ የጉባ ሀብት ወረዳ ወጣትና ስፖርት ስፈት ቤት አስታወቀ። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የጉባል ወረዳ የክረምት በጎ ፍቃድ ተግባር ህብረተሰቡን ተጠቃሚ በሚያደርጉ በተለያዩ ዘርፎች ተጠናክሮ እየተሰራ ነው። የጉባል ወረዳ ወጣትና ስፖርት ስፈት ቤት ኃላፊ ወይዘሮ አስልቃ እንዳስታወቁት በክረምት ጊዜ ትምህርት ቤቶችና ዩኒቨርሲቲዎች ስለሚዘጉ ወጣት ተማሪዎች እረፍት ስለሚሆኑ ይህንን ጊዜያቸውን በበጎ ስራ እንዲያሳልፉት ለማድረግ በትኩረት እየተሰራበት ሲሆን የትምህርት ቁሳቁስ በማሰባሰብ፣ ደን በመለገስ፣ አልባሳት በማሰባሰብ፣ የምግብ ቁሳቁሶችን በማሰባሰብ የአቅመ ደካማ ቤቶችን በመስራትና በማደስ ችግኞችን በመትከል ወዘተ ወጣቶች ከሌላው ማህበረሰብ ጋር እንዲሳተፉ በማድረግ ሰፊ ስራዎች እንዲሰሩ እየተደረገ መሆኑን አብራርተዋል ነው። እንደ ወረዳ በያዝነው ክረምት የተለያዩ የህብረተሰብ ክፍሎችን በማሳተፍ የአረጋውያን ቤት በማሳደስ እና አዲስ በመስራት ለተጠቃሚዎች ለማሳተፍ የተሰራ መሆኑን የገለጹት ኃላፊዋ የተለያዩ አልባሳትንም በማሰባሰብ ድጋፍ ለሚሹ የህብረተሰብ ክፍሎች መስጠት ተችሏል ብለዋል። ሰው ተኮር በጎ ፍቃድ ተግባር ተጠናክሮ እንደሚቀጥል የገለጹት ወይዘሮ አስልቃ ከትውልድ የተረከብናቸውን መልካም የመረዳዳት እሴቶችን ለትውልድ ለማስተላለፍ በፈቃደኝነት ላይ የተመሰረተ ዜጎች ለዜጎች መከታ እየሆኑበት ያለ ተግባር እንደማይቆም አሳውቀዋል። በዚህ መሰረት በዚህ የክረምት ወቅት እንደ ጉባላፍቶ ወረዳ አምሳ ሁለት ሺ ስድስት መቶ ዘጠና ሶስት ሰዎች በበጎ ስራ ውስጥ ለማሳተፍ ታቅዶ እስካሁን አምሳ አንድ ሺ ሁለት መቶ ሰባ ስምንት ሰዎች እየተሳተፉ ሲሆን ከዚህም ውስጥ ሀያ ስምንት ሺ ስምንት መቶ ሰባ አምስት ወጣቶች ሲሆኑ የተሰሩ ስራዎች በገንዘብ ሲተመኑ 3 ሚሊዮን 607 347 ብር እንደሚደርስ ኃላፊዋ አያይዘው ገልጸው ይህንን የበጎ ፍቃድ ተግባር በበጋ ወቅትን እንደሚቀጥል ኃላፊዋ አሳስበዋል። ውድ ሬድዮ ፕሮግራም አድማጮቻችን የዛሬውን በዚህ አበቃን። በሌላ ፕሮግራም እስከምንገናኝ ቸሪክ ጠመን